በውጪ ሲታይ ፍጹም የሆነ የእናትና ልጅ ግንኙነት ይመስል ነበር። ዲዲ ብላንቻርድ ለታመመችው ልጇ ጂፕሲ ሮዝ ሁሉን ነገር የምታደርግ አፍቃሪ እናት ነበር። ነገር ግን ከዚህ ፈገግታ በስተጀርባ ለዓመታት የተደበቀ አስደንጋጭ ምስጢርና አሰቃቂ እውነት ነበር። ይህ ታሪክ ስለ እናትነት፣ ስለ ማታለልና መጨረሻው ደግሞ ደም ስለተፋሰሰበት አሳዛኝ ክስተት ነው። ወደ ጂፕሲ ሮዝ ብላንቻርድ አስገራሚ ታሪክ እንዝለቅ። ዲዲ ብላንቻርድ እና ልጇ ጂፕሲ ሮዝ በሚዙሪ ግዛት ስፕሪንግፊልድ ከተማ ውስጥ ይኖሩ ነበር ጂፕሲ በልኩሚያ በጡንቻ መዛባት በአስምና በሌሎች በርካታ የጤና ችግሮች እንደምትሰቃይ ይታመን ነበር በዊልቸር የምትንቀሳቀስ በቱቦ የምትመገብና ኦክሲጅን የምትጠቀም ልጅ ነበረች ዲዲ ለልጇ የምታደርገው እንክብካቤ የብዙዎችን አድናቆት አትርፎ ነበር ቤታቸው በበጎ አድራጎት ድርጅቶች የተሰራ ሲሆን ብዙ እርዳታዎችንም ያገኙ ነበር ዲዲ ልጇን ከበሽታዋ ጋር በጀግንነት ስትታገል የምታሳይ አሳቢ እናት ትመስል ነበር። ማንም ሰው ከዚህ በስተጀርባ ያለውን ነገር ሊጠረጥር አልቻለም። ጂፕሲ እያደገች ስትመጣ ሰዎች አንዳንድ ነገሮችን መጠራጠር ጀመሩ። ምንም እንኳን እናቷ የአእምሮ እድገቷ እንደ ሕፃን እንደሆነ ብትናገርም፣ ጂፕሲ የማወቅ ጉጉትና የራሷን ፍላጎቶች ማሳየት ጀመረች። በድብቅ ኢንተርኔት መጠቀም ጀመረች። በኢንተርኔት አማካኝነት ጂፕሲ ከውጭው ዓለም ጋር መገናኘት ቻለች። ስለ ጤና ሁኔታዋና እናቷ ስለምትነግራት ነገሮች ጥያቄዎች ይፈጠሩባት ጀመር። እናቷ እንደምትላት በእርግጥም ታማለች? ለምን መራመድ አትችልም? እነዚህ ጥያቄዎች በአእምሮዋ ውስጥ ይመላለሱ ጀመር። ከሁሉም በላይ ደግሞ በኢንተርኔት አማካኝነት ኒኮላስ ከተባለ ወጣት ጋር ተዋወቀች። ግንኙነታቸው እየጠነከረ ሲሄድ ጂፕሲ ከእናቷ ቁጥጥር ስር ማውጣት እንደምትፈልግ ተገነዘበች። ጂፕሲ ቀስ በቀስ አስደንጋጩን እውነት ማወቅ ጀመረች። እናቷ ዲዲ ማንቻውሰን ሲንድረም ባይ ፕሮሴስ በሚባል የአእምሮ ህመም ተሰቃይ ነበር። ይህ ህመም ያለባቸው ሰዎች በሌላ ሰው ላይ ብዙውን ጊዜ በልጆቻቸው ላይ የህመም ምልክቶችን በመፍጠር ወይም በማስመሰል የህክምና እርዳታና ትኩረት ለማግኘት ይጥራሉ። ጂፕሲ በፍጹም ታማ አታውቅም ነበር። ሉኪሚያ፣ ጡንቻ መዛባት እና ሌሎችን በሽታዎች የዲዲ ፈጠራዎች ነበሩ። ዊልቸሩ፣ የመመገቢያ ቱቦ፣ መድኃኒቶቹ ሁሉም አላስፈላጊና ጎጂ ነበሩ። ጂፕሲ ለዓመታት በእናቷ አካላዊ፣ ስነ ልቦናዊ የጥቃት ስር ነበረች። ይህንን ስታውቅ ጂፕሲ ከፍተኛ ድንጋጤና ንዴት ውስጥ ወደቀች። ከዚህ እስር ቤት የምትወጣበት ብቸኛው መንገድ እናቷን ማስወገድ እንደሆነ አመነች። ከፍቅረኛዋ ኒኮላስ ጋር በመሆን እናቷ ለግደል አሰቃቂ እቅድ አወጡ። በጁን 2015 ኒኮላስ ወደ ጂፕሲ ቤት በመምጣት ዲዲ ብላንቻርድን በጭካኔ ይገደላት። ጂፕሲ በወቅቱ ሌላ ክፍል ውስጥ ተደብቃ ነበር። ከግድያው በኋላ ሁለቱ ወደ ዊስኮንሲን ሸሹ። ከጥቂት ቀናት በኋላ በዲዴ ፌስቡክ ገጽ ዛት ሺዝ ዴድ የሚል አስደንጋጭ መልእክት ተለጠፈ። ይህ ፖሊስንና የዲዲን የዲዲህን ጎረቤቶች በማንቃት ምርመራ እንዲጀመር አደረገ። ብዙም ሳይቆይ የዲዲ አስክሬን በቤቷ ውስጥ ተገኘ። ጂፕሲና ኒኮላስ በዊስኮንሲን ተያዙ። ጂፕሲ ስትያዝ ያለ ዊልቸር ጤነኛ ሆና መራመዷ ዓለምን አስደነገጠ። ለዓመታት ሲነገር የነበረው የህመሟ ታሪክ ሙሉ በሙሉ ውሸት መሆኑ ተጋለጠ። ኒኮላስ ወይም የወንድ ጓደኛዋ በአንደኛ ደረጃ ግድያ ወንጀል የዕድሜ ልክ ስርዓት ተፈረደበት። ጂፕሲ ሮዝ በበኩሏ በእናቷ ለዓመታት የደረሰባትን ጥቃት ከግምት ውስጥ በማስገባት በሁለተኛ ደረጃ ግድያ ወንጀል የ10 ዓመት ስርዓት ተፈረደባት። ጂፕሲ ከታቀደላት ጊዜ ቀደም ብላ በታህሳስ 2023 ከእስር ተፈታች። ከእስር ከተፈታች በኋላ ታሪኳ እንደገና የመገናኛ ብዙሀን ትኩረትን ስቧል። አሁን የራሷን ህይወት ለመምራትና ያለፈውን ለመካካስ እየሞከረች ነው። የጂፕሲ ሮዝ ታሪክ ስለ ማንቻውሰን ሲንድሮም ባይ ፕሮሴስ አስከፊነት፣ ስለ ቤተሰብ ምስጢሮችና አንድ ሰው ከከፍተኛ ጥቃት በኋላ ህይወቱን እንደገና ለመገንባት ስለሚያደርገው ትግር የሚያስተምር አሳዛኝ ማስታወሻ ነው። ይህ ታሪክ ብዙ ጥያቄዎችን ያስነሳል። ስለ ጂፕሲ ሮዝ እና ዲዲ ብላንቻርድ ታሪክ ምን ያስባሉ? የእናቷ ድርጊት ለጂፕሲ የፍርድ ውሳኔ በቂ ምክንያት ነበር? አስተያየታችሁን ከታች ባለው የኮመንት መስጫ ላይ ያካፍሉን። ይህም ቪዲዮ ስለተመለከታችሁ እናመሰግናለን። ለተጨማሪ አጓጊ ታሪኮች ሰብስክራይብ ማድረጎ እንዳትረሱ!